አንዷ እናቷን አራሽ አንዷ እኔን አጉራሽ ሊሆኑ ይችላሉ። እኔ ምን ጀለቀኝ? በመንደሩ የምሎ ብርቅዬ እንደሆነች፣ በጣም አስተዋይነች። ልጆችን ብትወድም ገቢዋን ታውቃለች። ያለ ቅድ አትወልድም። ደግሞ ጠገረነች፣ ስራ ትወዳለች።

ብርቄ ረቄን ሁለታሽ ቀን ጥርሬ ነገሩን በጥንቀት በብስለት በማሰብ ሚስትና ልጆችን ግድ ይላል መሰብሰብ፣ ግድ ይላል መሰብሰብ እንድግ እንዳውራ ዶሮ ልጆችን እንደ እንቁላል

አብረን በዘራ ነው። ሁሉ የወቀስኳ ስለምን ብቻዋን ትጎሳቁልብኝ? አባወራ ሆኜ መንፈሴን ለስራ ማስነሳት አለብኝ ማስነሳት አለብኝ።